ሰላም ሰላም የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ። እውነት ለመናገር ያክል ዛሬ የደስታችን ቀን ነው። በጣም ደስ ብሎናል። ያው ቅማማ ሁለት መቶ ሺ ስለገባች በእርግጥ አሁን ተረጋግቻለሁኝ። ቅድም ከደስቴ ብዛት ሳለቃቅስ ነበረ። ግን ምን እንደምላችሁ አላቅም። ማታ ራሱ ሁለት መቶ ሺ ካልገባች አልተኛም ብዬ ሌሊት ላይ እንቅልፍ ሲያሸንፈኝ ተኛው ማለት ነው። እንግዲህ ውዶቼ አዎ፣ ዛሬ የመጠውበት ሀብቴ፣ ሁል ጊዜ እንዲናገር የፈለግኩትኝን ነገር ስለተናገረ ከሚባለው በላይ ደስ ብሎኛል። ዛሬ መጥቷል ማለት ነው የቅማማ ጠበቃ ምርጥ ወንድም እንዲሁም የብሩኬ ማለት ነው። እውነት ለእነዚህ ለሁለት ልጆች ለሶሲና ለዚህ ለዳኒ የሆነ ነገር ቢላቸው በእርግጥ ዳኒን ከዚህ በፊት እንትን ብሎታል። ሶሲንም ግን መናገር ነበረበት ምናምን ስንል ነበረ ማለት ነው። ዛሬ ግን መጥቶ ዋው፣ በጣም በጣም በጣም በጣም አስፈላጊ የሆነ ነገር ነው የተናገረው። ከህይወታቸው ውጡ፣ በቃ ከህይወታቸው እንድትወጡ እንፈልጋለን። እኔም አዲስ አበባ ሄጄ አላስታረቅበት ምክንያት አለ አይመቸኝም ስለማይመቸኝ ነው። ሌላው ነገር ደግሞ እናንተን በተቻላችሁ መጠን ሁለቱንም ሊያቀራረባቸው የሚችል እና ሊያግባባቸው የሚችል ኮመንትን እና አንድ አይነት የሆነ ሀሳብን አፍልቁ። አንድ አይነት የሆነ ሀሳብን ስጧቸው፣ ለብሩኬና ለሀይሚ። ይህንን ነው ማድረግ ያለብን እኛ። እርግጥ ነው እውነት ለመናገር ያክል ሀብቴ ያለው ነገር በጣም ልክ ነው። ሁላችንም የራሳችን ተቃራኒ የሆነ ሀሳብ አለን ከኒ ጭምር ማለት ነው። ብሩኬ ጋ የሆነ ነገር ሲኖር ብሩኬ አንተ ነህ ብለን አናት አናቱን እንለዋለን። እኔም ማለት ነው ሀይሚየንም እንደዛው እና ይሄንን ነገር እንትሆ ስህተት የሚኖር ለአሁኑ እንትሆ እና ሀይሚም ጋር ስተት ይኖር ብሩኬ ጋም ስተት ይኑር፣ ወደ ጎን እንተው። እነዚህ ልጆች አንድ እንዲሆኑልን ነው የምንፈልገው። አንድም ናቸው እንዲታረቁልን፣ አብረው ያ የበፊቱ ፍቅራቸው እንዲመለስልን ነው የምንፈልገው አይደል? አብዛኞቻችን ይህን ከፈለግን ምንም ነገር ይሁን በቃ አንቺም ልክ ነሽ፣ ብሩኬም ልክ ነህ ብለን ሁለቱንም አንድ የሚያደርጋቸው ሀሳብን እዚህ ጋር በመስጠት ወደ ነበሩበት እንዲመለሱ ተቃራኒ አሳወተን ወደ ነበሩበት ቦታ እንዲመለሱ እናደርጋቸው። በእርግጥ ይህንን የሚያደርግ ሰው የለም። እውነት ለመናገር ያክል እና ሀይሚዬ እንኳን እዚህ ሁለት መቶ ሺህ እንዳትገባ ብዙ ነገር እንደተደረገባት፣ አሁን ቅድም ስሰማ እንደውም አንድ የሚያስለቀሰኝ እሱ ነው። እግዚአብሔርን አምላቸው አንድም ያስለቀሰኝ እሱ ነው። 200 ሺህ እንዳትገባ ብዙ ነገር ነው የተደረገባት፣ ወደ ኋላ እንድትጎተት ቶሎ እንደማትገባ ምናምን ነገር ፈልገው ብዙ ነገር ያደረጉባት እነከሌ እነከሌ ምናምን ሲሉኝ በጣም ነው። ለዛ ነው ለዛ ነው 200 ሺህ ገብታ ሳያት ከደስቴም ብዛትም ባይቀደመኝ ማለት ነውና፣ ይሄንን ክፋታችንን ይሄንን ልል የቻልኩት ምንድን ነው ውዶቼ፣ ይሄን ክፋታችንን ወደ ጎን እንደዛ ስታደረጉ የነበራችሁ ሰዎች ይህንን ተውትና፣ ዛሬ ብሩኬና ሀይሚ ጠብለይ ናቸው አደለ? እስቲ እንደው ፍቅር ይኑረንና የፍቅር ልብ እንስጣቸው ስ ለእነሱ ፍቅር እናሳያቸው። እስቲ በአንድ አይነት ኮመንት፣ አንድ አይነት ሀሳብ እናሳያቸው። እንደው እስቲ እነሱ ሳይታረቁ ይቁሩ፣ እኛ እስቲ በፍቅር እንያዛቸው እና ማለት ነው የተቃራኒ ሀሳብ ብሩኬ አንተ ጥርግበል፣ አንችም ጥርግበይ ሃይሚ ጋር ስተት ሲኖር ሃይሚ ጥርግ በይ፣ ብሩኬ የቀረብሽ የምትሉ ሰዎች አላችሁ። ብሩኬ አንተም ጥርግ በል ሃይሚ ቀረችብሽ ቀረችብህ እንጂ አልቀረህባትም ብላችሁ የምትቆምጡ አላችሁ አደለ። ልባችሁን ራሳችሁ ናችሁ የምታውቁት። እኔ ካላደረግኩት ድረስ አደረግኩኝ አለንም። ምናልባት እዚህ ጋር መጥቼ ቪዲዮ ስሰራ የሆነ ነገር ልል ይችላለሁ። ይሄ እውነት ነው ግን እ ይህንን ሁላችንም የምንትሆውና በንጹህ ልብ አንድ አይነትን ሀሳብ እናፍልቅ። ይህንን ነው እኔ ማለት እንፈልገው ሀብቴ እንዳለው ማለት ነው እና ሀብቴ እናመሰግናለን ከሚባለው በላይ ማለት ነው። በቃ አሁን ትክክለኛ የሆነ ነገር እኔ የተናገርከው እዚ ጋር ማለት ነው። ሀይኒም ብሮኬም የራሳችሁን ህይወት ሳታስተካክሉ ስለ ዳኒ ና ስለ ሶሱ ማሰብ የለባችሁም። ትናንትና ተናግረዋለኝ። እነሱ የራሳቸውን ህይወት ራሳቸው ያስተካክሉት። እናንተ እዚህ ጋር የራሳችሁን ህይወት ራሳችሁ ማስተካከል አለባችሁ። ቅድሚያ ለራሳችሁ መስጠት አለባችሁ። ዳኒ የራሱን ህይወት ማስተካከል ከፈለገ ያስተካከል። ከሶሲ መታረቅ ከፈለገ ይታረቅ። አለቀ። እናንተ ብሩክ አንተ የሶሴን ህይወት ልታስተካክለው አትችልም። ሀይሚ ደግሞ የዳኒን ህይወት ልታስተካክለው አትችም። ገብቶሻል። አንቺ ለዳኒ እያስ ብታስቢለትም እዚች ጋር ተልከሰከስሽ ተብለሽ ነው የምትሰደቢው። ብሩኬ እንደዛው አንተ ላይ ሶስ ያሰበክ የሆነ ነገር ብታረግ ብሩኬ አንተ ተልከሰከስክ ነው የሚሉክ፣ እንጂ ብሩኬ አንተ መልካም ነገር አደረክ በፍጹም አይሉህም። ስለዚህ ራሳችሁን ችግር ራሳችሁ ፍቱት። ስተት እንደነበረ እናቃለን ነበረ፣ ግን ያ ደግሞ በይቅርታ አልፏል። ይቅርታችሁን ተተቀበላችሁም ተቀበሉ። እኛ ግን ይቅርታ የሚጠየቀውን አካል ጠይቀናል። ከዚህም በላይ ግን ምንም ማድረግ አንችልም ማለት ነው ያለባችሁ እንጂ ሁለታችሁም አሁን ላይ ተቃራኒ ሀሳብ ናችሁ። ብሩኬም ሀይሚም ሁለታችሁም እልህኛ ናችሁ። ሀይሚ አሁን ብሩኬ ሳታስብልህ ቀርታ ነው ታስብልሃለች። አንቺስ ሀይሚ ብሩኬ ሳያስብልሽ ቀርቶ ነው ያስብልሻል። ሁለታችሁም ትተሳሰባላችሁ። አይመለከትህም፣ ይሄ ከአንገት በላይ ነው፣ ከልብ እኮ አይደለም ውዶቼ። እሱም እንደዛ አይመለከትሽም የሚላት